ሰላም ጤና ይስጥልኝ። ወዴ ቻናል የቤተሰቦች ሰዎች እንደምን ቆያችሁ? ዛሬም እንደተለመደው በመንታ መንገድ ነው የመጣሁኝ። እስከመጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። አሁን ወደ ትዕይንቱ እንሂድ። እነ ነው እንግዲህ ሱምሩ ልጆች መሆናቸውን ሂክመት ካጋለጠቻቸው በኋላ ወደ ሆቴላቸው ተመልሰዋል። ሳሜት ሱምሩን እየጎተተ ከቤት እያስወጣት ወደ መኪናው ይወስዳታል። እናቷ እየለመነችው ትከተለዋለች። አኒሴም ያው የቤት አገልጋያቸው ሳሜት አታደርገው ትለምነዋለች። ዝም በይ እያለ የተቆጣት ስምሮን ወደ መኪናው በግድ ያስገባት ሳሜት ይታገላል። ጀናን ኮታቸውን አምጪ። ከጀናን ኮቱን ይቀበልና ወደ መኪናው ወረወረው። እኛ እንዲህ አይነት ጭራቆች አይደለንም። እሺ ሰማሽ? ስምሮ ሳሜት ላምን አልችልም። ተቀመጭ ግቢ ብዬሻለሁ እያለ ይቆጣታል። እባክህ ሳሜት፣ እባክህ እወዳለሁ እኮ። ነግሬሽ ነበር እኮ ስምሮ፣ ከከዳሽኝ፣ ከዋሻሽኝ ይቅር አልልሽም ብዬሽ አልነበር እያለ አላደረግኩም፣ እየነገርኩ ነው እኮ። በፍጹም አልማገጥኩብህም ጂሃን፣ የሆነ ነገር በል እንጂ እባክህ። እኔ ምንም አያደረግኩት ነገር የለም። እባክህ ጃን ትለምነዋለች። ጃን አንድም ቃል አልተነፈሰም። ወደ መኪናው ግቢ ብሎ ገብቶ አስገባት። እባክ ሳሚን አንተ ትክክልና ስትለው ምንም ሳላስቀይምሽ አንድ ነገር ካፌ ሳላወጣ ቶሎ ብለሽ ወደ መኪናው ግቢ ይሳተም የምታውቂ ነገር አለ። ስለመንትዮቹ ያቺ ሴት ያደረገችውን ታውቂዋለሽ እንዴ ብሎ አያቱ ላይ ቶሎ ግቢ፣ ወይዘሮ ኒሃይት ቶሎ በይ ብሎ ሳሜት ወደ ውስጥ እንድትገባ አደረገ። ከዚህ አባራቸው ወንድሜ፣ በል ቶሎ አባራቸው ሂክመት። ይህን ተናግራ ወደ ውስጥ ገባች። ሀኒሴ ለመነችው። ሳሜት በጣም ጨክኗል፣ ተናዷል። ቡንያሚን ለሁለተኛ ዚህ ደጄ እነዚህ ሰዎች እንዳይረግጡ ብሎ አስጠነቀቀው። ሀኒሴ በጣም አለቀሰች። አገልጋያቸው በጣም አዘነች። ሁሉም ወደ ቤት ሲገቡ አንሴ ግን በራሷ በር ላይ ቁጭ ብላ መልቀስ ጀመረች። ከዚያም ሳሜትና ጅሃን የሚያወሩትን ትሰማና ወደ ውስጥ ትገባለች። ሁለቱንም ወቀሰቻቸው። ቤቱን ለቃ እንደምትሄድ ነግራቸው ቤቱን ለቃ ወጣች። እነኑ ሆቴሉ ነው። አያታቸው ስለመከረቻቸው ምክር እያወሩ ነው። እናንተ ጥሩ ልጆች ናችሁ፣ መጥፎ ሰው ከገጠማችሁ ትታችሁ ሄዱ ያን አካባቢ ለቃችሁ ሄዱ ብላን ነበር እኮ አያታችን። ስለዚህ ልንተዋቸው ይገባል አለችው። ተመልከች ሜሌክ፣ እዚህ ሀገር ከመጣን ሶስት ወይም አራት ወራችን ነው፣ ግን ብዙ የቆየን ነው የሚመስለኝ። ተቀምጠው ሲያወሩ በሩ ተበርግዶ የሆኑ ሰዎች ገቡ። ሜሌክ ዘላ ወደ ኖ ሄደች። ያዟት! ምን ተፈጠረ? እንዳትነኳት ነግሬያቸዋለሁ እያለ ነው ሊከላከልላት ሲሞክር እሱም ተያዘ። ሁለቱንም እየጎተቱ ወደ መኪናዎቻቸው አስገቧቸው። ከዚያም አካባቢውን ለቀው ሄዱ። ሱምሩና እናቷ የት እንደሚወስዷቸው እንኳ አያውቁም። የሳሚት ሰው ዞር ይልና የጆሮ ወርቃችሁን አምጡልኝ፣ ቶሎ በሉ፣ ስጦኝ ይላቸዋል። ኒያይትም ምን ማለት ነው? እባክሽ ታዘን ነው እኛ። ልጄ እንስጠው ብላት፣ ኒያይት ማውለቅ ጀመረችው ሁለቱም ከዚያም ሰጡት። ልጄ የት እየወሰድከን ነው? ንገረኝ። እስኪ መንገዱን ለቀከው እኮ ዋናውን መንገድ ለቀ ወደ ውስጥ እየገባ ነው። ንገረኝ። ዝም አላት። ሀይት በጣም ፈርታለች። ስምሩ መንገዱን አለፍነው እኮ የት እየወሰድን ነው? ጠየቀች። ራማዛን የት እየሄድን ነው? ንገረኝ። የት እየወሰድከን ነው? በዚህ ምሽት አውርደን ራሳችን እንሄዳለን። እሺ መልስልኝ እንጂ ሱምሩ ተነስታ አበሩለት ከፍት ሞከረች። ራማዛን እና እናቷ ኮትቶ አስቀመጧት። ሜሌክ እየታገለች እየተቆጣቻቸው የፈረስ ማደሪያ የሆነ ቤት አርቀው ከከተማው አሰሯቸው። ኑህ ኑህ እያለች ተጣራች። ኑህንም እንደገና ወደ ሌላኛው ክፍል ውስጥ አሰሩት። ኑህም አንድ ባንድ እንደሚያጠፋቸው ዛታ። እህቴ የት ነች ብትነኳት ዋ እያለ እየዛ አፉን አሸጉት። እነስምሩ በጣም ፈትተዋል። ኒያይትም ለብዙ ጊዜ ለኛ ሰርተሃል፣ ፈጣሪን አትፈራም? ልጄ መልስልኝ፣ የት ነው የምትወስደን? የታዘዝኩበት ነው አደርሳችሁ። አሁን ደርሰናል። የት ነው የደረስነው? ስምሩ ስሚ፣ ጭንቅላታችን ላይ የተኩሱብንና እዚህ ትተውን ይሄዳሉ። እናቴ የማይረባ ነገር አትናገሪ። መኪናው ቆመ። ውረዱ አላቸው። እናቴ እንዳትወርጂ። በጣም የሚያስፈራ ቦታ ነው። በጣም በረሃና ሰው የሌለበት አካባቢ ነበር። ወይዘሮ ስምሩ እባክሽ ነገሮችን አታወሳስቢብን፣ ውረዱ ብያቸዋለሁ አለ ራማዛ። ልጄ አብደሃል እንዴ? አሮጊት ነኝ ትንሽ ራራልኝ እንጂ፣ እዚህ ምን ልናደርግ ነው? ውረዱ ብሎ ጮኸባቸው። እንውረድ እናቴ፣ እንውረድ በላ። እናቷን ይዛ ወረደች። ሱምሩ ፈጣሪ ድረስልኝ። ሱምሩም ብቻችንን በዚህ ጨለማ እዚህ ምን ልንሆን ነው? የያንቺ ችግር ነው ብሎ ጥሏቸው ሄደ። ሱምሩ አላመነችም። ኒያይትም፣ ገንዘብ የለን፣ ስልክ የለን። ተጨነቀች። እንጠብቅ። ምንድን ነው የምንጠብቀው? ተመልከች፣ ወፍ እንኳን አይበርም እኮ፣ መኪኖች አይዘዋወሩ። ወደ መንገዱ እንሄድ እባክሽ ሱምሩ እንጠብቅ ካልኩሽ መጠበቅ አለብን እናቴ። እሱ ትንሽ ዞር ሊያደርገን ፈልጎ ነው እናቴ፣ አይዞሽ። በጣም ቀላል ነው። እሱ ሊያስወግደን ፈልጎ ነው አለሽ ኒያይት። አይ እናቴ፣ እንደሱ አይደለም። በራሱ መንገድ ሊቀጠም ፈልጎ ነው። ምናልባት እዚያ ትተዋቸውና ከትንሽ ሰዓት ቆይታ በኋላ መልሰት አመጣቸዋለሁ ብሎ ይሆናል። ሳሜት ነው ያለው? አዎ፣ ሳሜት በእኔ ላይ ንን አያደርግም፣ ምክንያቱም ያፈቅረኛል ያፈቅረኛል እናቴ። ሳሜት ያፈቅረሻል? አዎ እናቴ እንጠብቅ። ኒያየት በጣም ፈርታለች። አሁንም አካባቢውን እንደው በጣም እያስፈራት ነው ያለው። የምንሄድበት የለ፣ ምን እናደርግ? ሱምሩ ወደዚያ መብራት እየታየኝ ነው አለሽ ኒያየት። መስሎሽ ነው፣ ምንም መብራት አይታይም። ከጀምሮ ነግሬሽ ነበር፣ ወደ ዋናው መንገድ እንሄድ ብዬሽ ነበረ። ሱምሩ ቀበሮዎች የጭሁ ነው። ምን ልናደርግ ነው? ይህን ልንሄድ ነው? ልጄ እዚያ ጋር ይታይሻል። እስኪ ነጋ። እዚያ ጋር እንጠለል። መቃብር እኮ ነው እናቴ። ጤ የተሻለ ሀሳብ አለሽ? የለኝም። ነይ እንሂድ። ከዚያ ተያይዘው ሄዱ እና እዚያ ይጠለላሉ። ብርዱ አጤንት የሚሰብረው ነው። ፈጣሪ ይቅጣሽ ሂክመት፣ ፈጣሪ ይቅጣሽ። ለሰሜት ስለኑህ መንገር ነበረብኝ። የኔ ጥፋት ነው እናቴ ምን ይቀየር ነበር ብትነግሪው የተለየ ይሆን ነበር የተለየ ይሆን ነበር ሰሜት ይወደኛል በጣም እንደሚወድሽማ ግልጽ ነው ለዚያ ነው እኮ እዚያ ያለ ነው አለቻት ኒያይት እዚያ ሆነው እንዲሁ እንዳወሩ ኩርምት እንዳሉ ቀኑ ነጋ እነ ሱምሩ ብዙ ከተጓዙ በኋላ መንገዱ ላይ ደረሱ ኒያይት ሂክመትን እየረገመቻት ነው። ስለ ደከማቸው አረፋሉ። ልጄ፣ አፍ ደርቋል። የውሃ ጠብጣ እንኳን የለን። እናቴ፣ ትንሽ እንራመድ እባክሽ፣ ትንሽ። ስምሮ፣ በጣም ነው የከፋኝ። ብር የለን ወይ ማረፊያ ቦታ የለን። ምን አጣደፈን? ትንሽ እረፍት እናደርግ እባክሽ ስምሮ። የዚህኔ አኒሴ ራማዛን ጋ ትደውልና ስለ እነ ስምሮ ጠየቀች። ወዴት እንደላካቸው ሰሜት ወዴት እንደወሰዳቸው ያለውን አጠቃላይ መረጃ ስጠይቀው ራማዛን ነገራት እነ ሱምሩን ያደረሰበትን ቦታ ሁሉ። እዛ እንዴ በምሽት ትተዋቸ አለ ብላ ጭሮችበት ተቆጣችም። ከዚያም መኪና ይዛ ወደ ተባለችበት በረሃ ልትፈልጋቸው መታለች። ፈጣሪ የት አሉ እያለች ትፈልጋቸዋለች። ሱምሩም አምላኬ መኪና እየመጣ ያለ ይመስለኛል እናቴ ብላ እናቷ ጋር ተደጋግፎ ቁጭ ካሉበት ብድግ ብላ ታያለች። ከዚያ መኪና መጣ፣ አቁሙ! እያለች ሳለ አኒሴም ስምሮ ነች፣ አቁም አቁም ብላ እህቴንሴ፣ አለቻት። ስምሮ ኒያየት ሳቀች፣ ደስ አለት። አኒሴ፣ አገኘሁሽ፣ አገኘሁሽ ወይዘሮ ስምሮ ብላ አቀፈቻት። ኒያየት ፈጣሪን አመስግና ሳሜት ነው እንዴ ላከሽ? አለቻት። አይ አይ፣ ውዴ ስምሮ፣ ሳሜት እህት አኒሴን እኛን እንድትፈልግ ልኳት ነው እናቴ። አኒሴም እርሾ እህት አይት፣ አንቺ ግን ደህና ነሽ? በጣም ደክሞኛል ግን ደህና ሆናለሁ። ሳዲቅ ናኔ ያይ እርዳት በላ ወደ መኪናው እንዲገቡ አደረገች። ከዚያም የሆነ ቤት አመጣቻቸው። የወይዘሮ ዙሪያ ቤት ነው፣ ታውቂያታለሽ አይደል? አውቃታለሁ። ዙሪያ ብዙ ጊዜ ቪላው ቤት መታ ነበር አይደል? አዎ። ተያይዘው ወደ ውስጥ ገቡ። አንሴ፣ አንቺም ከቤት አባራሽ? አይ አንቺ ላይ ከደረሰው ነገር በኋላ እዚያ መቀመጥ አልፈለኩም። በእኛ የተነሳ ስራሽን አጣሽ፣ በጣም አዝናለሁ አለቻት ሱምሩ። ውዴ ተይ አትዘኘ፣ ሳሜት በሁለት ቀን ውስጥ የእጁን ያገኛል ታያለሽ። ይቅርታ ይጠይቅሻል አለቻት ወይዘሮ አኒሴ ሁሉም ሰላም ይሆናሉ፣ ውዴ፣ አትጨነቂ እያለች ተጥናነታለች። ሱምሮም ሳሜት ይቅር እንደማይላት ተናገረች። ትልቅ ስህተት ሰርቻለሁ። አኔሴም ስለ ልጆቹ ቀድመሽ ብትነግሪ ጥሩ ነበር። ልነግረው ነበር ግን እናቴ የከለከለችኝ። ያን ያህል ቀላል አይደለም። አኔሴ ሂክመነች፣ ሁሉንም ያበላሸችው። አኔሴም ለልጅሽ ትክክለኛውን መንገድ ማሳየት ነበረብሽ። ማለት የፈለግኩት እዚህ ደረጃ አይደርስም ነበረ ደግፈሻት ቢሆን ልልሽ ፈልጌ ነው። አሁን እነ ሱምሩ አኒሴ ጋር የአኒሴ ጓደኛ ጋር አርፈዋል። የዛሬው ትዕይንቴንን ይመስላል። በቀጣይ በሌላ እስክንገናኝ ሰላም ቆዩ። ስለተከታተላችሁ ከልብ አመሰግናለሁ። ቪዲዮን ላይክ ማድረግ አትርሱ። ቻው